ገንዘብ ካለ በሰማይ መንገድ አለ ይላል የአገሬ ሰው። እንግዲህ አፓፓ ገንዘብ ስላላቸው፣ እሷን ብትሆን እኮ ገንዘብ ነው የሰጠችህ ልጄ። ስለዚህ ለአንተ የሚጠቅመ ጠቀም ያለ ገንዘብ ልስጥህና ከዚህ አስወጣኝ። ልጆቼ፣ ልጄ ይጨነቃል፣ ቤተሰቦቼ ይረበሻሉ። ማለት እንግዲህ አፓፓ ቤተሰቦቼ ያለው ካሊብንና ትሁትን ነው። መቼስ ቲናና ዳኒን አይደለም። ስለዚህ አፓፓ በገንዘብ ገንዘቡን ከፍሎ ማለት ነው። ዳኒ፣ በነገራችን ላይ ምንም እንኳ አፓፓ እንደ ቤተሰብ ባያዩትም ምክንያቱም የገባበት ሁኔታ ከቲና ጋር ያለወረሽን ቤተሰብ ተብሎ የማያስቆጥረው ቢሆንም እሱ ግን እኔም ቤተሰብ ነኝ በሚል እንግዲህ ደክሞ ለፍቶ ከትሁት ጋር ሁነው ብሩን ላጋችሁ በመስጠት እንግዲህ አባባ በብር ወጥተዋል ማለት ነው ገንዘብ ይኑራችሁ ጋይስ እና እንግዲህ በገንዘቡ ወጥተዋል አባባ አባባ ከዛ እስር ቤት አስቡት ሁለት ቀን ሙሉ ሳይበላ ሳይጠጣ እንዲችው ተቸንክሮ ነበረ ከዛ ስራት ያስፈታው በእውነቱ በጣም ደስ የሚለው ንብረት ነው ስለዚህ ሰው ይደክማል ይለፋል ምን ለማድረግ ገንዘብ ለማግኘት አያችሁ የገንዘብ ጥቅም የገንዘብ ፓወር ይህን ያክል ነው ማለት ነው። አባባም ገንዘባቸው ከዚህ አውጥቷቸዋል። ወይዘሮ ቲናን በጣም ተናዳ ጨለላ ተቃጥላለች ማለት ነው። ቲናን ያቃጠላት ነገር ምንድን ነው? ቲና ለምን እንደዚህ አበደች? ለምንስ ጨለለች ብለን ስንመለከት እንግዲህ እሷ ጋር ያለው ብር ስላነሰው ማለትም ብር ጨምሬ ብሏት ነበረ። እሷ የምትጨምረው ገንዘብ ንብረት ብር ስለሌላት፣ አባባም ደግሞ ምንም አይነት ወረቀት አልፈርምም ከዚህ ይጅልኝ መውጣት ባለብኝ መንገድ ከዚህ እወጣለሁ። ፈጣሪ ይረዳኛል። አንቺን ግን የምፈርምልሽ ወረቀት የለኝም ላይሽ አልፈልግም ብለዋታል አባባ። እንግዲህ አጋችንም ተነስና መታለ ብትለው አጋች ደግሞ የሰማውን ሰምቷን ብር ሰጥሃለው የምትፈልገውን ያክል ስለተባለ እንግዲህ ቲናን አልሰማሽም በማለት አባሯታል ማለት ነው። ለምን ገንዘቡን ስለፈለገ ብሩን ስለፈለገ ማለት ነው። እንግዲህ ብሩን ተቀብሎ አባባን ለቋቸዋል ማለት ነው። ዳኒ አባባን ይዞ ወደ ቤት ሄዷል ከትሁት ጋር ማለት ነው። ይህን የመሰለ ገንዘብ አስባችሁታል። ዶላር ተሰጥቶት ባይፈታቸው ነበር የሚገርመው። ሰላም ሰላም ወዶች ዬ ሰላማችሁ በያላችሁበት፣ እንኳን በሰላም ወደ ቻናላችን መጣችሁ። ላይክ ሰብስክራይብ እያረጋችሁ ቤተሰብ ያልሆናችሁ ቤተሰቡ ኑ። እንግዲህ አባባ ከዛ ሲወል ከሆነ ቦታ አወጥተው ወደ ቤታቸው ተመልሰዋል ማለት ነው። ይሄ የሚሆነው በገንዘብ ነው። ገንዘብ የማያደርገው ነገር የለም ጋር ሳይዝ ፣ ስለዚህ ሁላችንም ሰርተን ለፍተን ሴቭ ማድረግን መልመድ አለብን። አባባ ሴቭ ስላረጉ ነው። ነገኛ የሆነ ነገር ቢደርስብን የሚደርስልን ገንዘባችን ነው። አዎ። እና እንግዲህ አባባ በመውጣታቸው ደስ ብሎናል። ካሊብም በጣም ደስ የሚለው ነገር እንግዲህ ካሊብ በጣም ተደስቷል። ምክንያቱ ደግሞ አባቱ ከዚህ እስር ስለወጡለት የቲና ጉዳይ ምን ሆነች ነው? ቲና እንግዲህ መቼስ አባባ ቤቱ ሄዶ እሷ እዛ ቤት አትቀመጣትም ለዛም ነበረ እሷ ልትጨርሰው የምትፈልገው። በፍጹም ይሄ ሽማግሌ ከዚህ መውጣት የለበትም እሱ ከዚህ ከወጣ እኔ ባዶ ነው የምሆነው ብላ ነበረ። እውነት ለመናገር ትንቢት ይመስላል ንግግሯ፣ ምክንያቱም እሱ ከዚህ ከወጣ እኔ መኖር አልችልም ነበር ያለችው። እውነት ነው እንደ አራት መቶ ሺ ብር እንኳን ካሊብ የሰጣትን እኮ ወስዳ ለማን ነው የሰጠችው? ላጋችሁ ምን ለማድረግ? አባባን ለማስገደል አቃቹ ደግሞ የተሻለ ለዛውም በዶላር ሲያገኝ እንግዲህ አባባን ፈትቶታል ማለት ነው። ቴና ጨልላለች፣ ነቅላለች። በቃ ምን ልበላችሁ። ዳኒም እንግዲህ ኤደን ታረቀ ማለት ነው። ዳኒ ኤደን ለመታረቅ የበቃው ያለችውን ነገር ስላሳካ ነው። እንግዲህ ትሁትም በገባችው ቃል መሰረት አንተ ብቻ አባባን ይዘና እንጂ ከኤደንጋ እኔ አስታርቃለሁ ብላ ቃል ገብታ ነበር። በነገራችን ላይ ሁለቱም ቃላቸውን የፈጸሙ ይመስላሉ። ማለትም እንግዲህ ትሁትም ዳኒን አባባን አስፈታ እንደምንም ብለህ ብላው ነበረ። እሱም እሺ እኔ አባባን ላስፈታ፣ አንቺ ግን ከኤደን ጋር ሰርቅ ብሏታል። በነገራችን ላይ ዳኒ ዝም ብሎ አይደለም የደከመው፣ እንደዚህ ገንዘብ ስለፈለገ ነው። እንደዚህ አራብጣ የሆነ በዛ ያለ ገንዘብ አባባ ይሰጡኛል። ስለዚህ ነፍሴን አስይዤ ሲኦል የመሰለ ቦታ ራሱ እንኳን ብገባ ችግር የለውም፣ ምክንያቱም ስወጣ የማገኘው ገንዘብ ብዙ ነው። ያን ገንዘብ ሳገኝ ደግሞ የራቀችኝ ኤደን፣ የሸሸችኝ ኤደን፣ አንተ ስራ ፈት ከዚህ ሂድ ያለችኝ ኤደን፣ የመወዳት የማፈቅራት ኤደን ትመለስልኛለች። አንድም ገንዘብ ስለኖረኝ። በእርግጥ በገንዘብ የምታምን እንኳን አትሆንም። ነገር ግን የተሻለ ኑሮ ማኖር ስለሚፈልግ ኤደንን ዳኒ የሚፈልገው ኤደንን አንድ ላቆ ማስቀመጥ ነው። ለዛም ነው የማይወዳት ቲናን ከስር ከስሯ እያለ የኖረው። የሚወዳት ኤደን ጋ ጥሩ ጊዜ ለማሳለፍ ስለፈለገ ነው። ስለዚህ ምን ብሏንኝ ዳኒ የከፈልኩትን መስዋዕትነት የከፈልኩትን ዋጋ ከፍዬ ዋናው ነገር ግን ከኤደን ጋ መኖሬ ነው ብለዋል፣ እና ኤደንም አክሴፕት ታደርገዋለች። ማለትም አንተ ከእሷ ስራ አትጠፋም፣ በጭራሽ ልታደርገው አትችልም። አባባን አን አንተ ልታስፈታ አትችልም። ሲጀመር አንተ የእሷ ጭራ አይደለ እንዴ? እንዴት ነው አባባን ይዘ የምትመጣው ብላው ነበረ። እንግዲህ እሱም እሱን ከቆይተን የምናየው ይሆናል እንዳላት ተሳክቶለት አባባን ይዞ ወደ ቤት መጥቷል። ጋይስ፣ ይሄ በጣም ደስ የሚል ነገር ነው። እንግዲህ አስባችሁታል፣ ህይወታችሁን ቁማር ላይ አስቀምጣችሁ እንደዚህ መሆን በጣም ልዩ ነው እና እንግዲህ ካሊብም ዳኒን ይቅርታውን ተቀብሎታል። ሁለቱም ይቅርታ ተባብለዋል ማለት ነው። ይሄም ደግሞ አባቱ ስለ መጣለት ካሊብ በጣም ስለተደሰተ ነው። ምንም እንኳን ከዚህ በፊት ዳኒ ብዙ ጥፋቶችን ቢያጠፋም ምንም እንኳን በራሱ ቤት ማለትም በካሊብ በገዛ ቤቱ አይደለም በቤቱ ብቻ አይደለም፣ በአልጋው ላይ አይኑ አይቷልኝ ሴት መስሎ እንግዲህ ያንን ቀሚስ ለብሶ የአባባ እህት ነኝ በማለት አይኑ እያየ ዳኒ በሚስቱ ላይ ብዙ ነገር አድርጓል። ከቲና ጋር ባልጓል ማለት ነው። ግን ቢሆንም አሁን ላይ ደግሞ አባቱን ስላተረፈለት የዳኒን ይቅርታ ተቀብሎ ዳኒ በጣም ጥሩ ልጅ ነህ በማለት አባባም እንግዲህ ለዳኒ የሚሸልሙትን ነገር ምና ይሆናልኝ እና በጣም ደስ የሚል ነገር ነው በነገራችን ላይ ለዚህ ሁሉ ሽልማትም ምንም መብቃት ያለባት ትሁቴ ነች ትሁቴ ነች ይህንን ሀሳብ ያመጣችሁ ማለትም ዳኒን ያው ዳኒ ሁሉንም ነገር የሆነውን ነገር የተፈጠረውን ነገር ያለውን ነገር ሁሉንም ነገር እየሄደ ለትሁት ይነግራታል የየቀን ውሎውን ማለት ነው ስለዚህም አሁንም እሱ መጥቶ ሲያወራት ቆይ ትሁት እኔ ግን እንዲህ ያደርጋለሁ እኔ ነብስ ገድዬ ገንዘብ የምቀበል ይመስልሻል ወይ ሲላት አይ አታጨናንቀኝ አሁን ላይ ምንም ማንንም ላምን አልችልም። ነገር ግን አንተ እስካሁን ድረስ ላጠፋው ጥፋት አባባን መካስ ከፈለግ በዚህ ትክሰዋለህ እና ተከታተላት ብላው ነበረ። እሱም እንግዲህ የትሁትን ሀሳብ ተቀብሎ ስለተከታተላት ነው አባባ ጋር የደረሰው ማለት ነው። ስለዚህ እንግዲህ ቲና በልባዋ ብልጥ ሆና ቀስ ብላ ምናምን ከኋላ ከፊት አይታ ማንም ሰው የለም ብላ አጋቹ ጋር ብትሄድም ዳኒ ግን ከርቀት ሆኖ ይመለከታት ስለነበረ እሷ አሁን በይ ሂጅና ምግብ አምጭልን፣ ደግሞ በትንሽ ብር እኮ አቆየሽኝ ሲላት ጊዜ አጋቹ ዳኒ እየጠበቃት ነበር። ምን ለማድረግ እሷ ወደ የምትሄድበት ቦታ እስክትሄድ። ልክ እሷ ስትሄድለት ዳኒ እንግዲህ ሄዶ እዛ በር ላይ አንኳኩቷል። በሩ ሲከ ፈትም አባባን ነው ያገኘው። ማለት ነው እንግዲህ አባባን በማግኘቱ በጣም ነው ደስ የሚለው። እናም አባባን ካገኘ በኋላ ቀጥታ ፊልሚያ የጀመረው ከአጋቹ ጋር ነበር ማለት ነው። እንግዲህ አጋቹ እንደምታዩት ሰማይ ሰበር የሚያል ሰውዬ ነው። ነገር ግን ገንዘብ ሲነሳ ሁላችንም አይደል የምንለው ስለዚህ ገንዘብ አንስቶለታል። በቃ ምንም ማለት አይደለም። ማን እንዳሳሰረው ማን እንዳሳገተውም ግልጽ ነው። ቲና የምትፈልገው ከአባባ ገንዘብ ነው። ስለዚህ ለእሷ ከሚሰጣት ይልቅ ልክ አባባ እንዳለው ማለት ነው። በነገራችን ላይ ሽማግሌው ነግሮት ነበር ለአጋቹ የምትፈልገውን ያክል ገንዘብ ንገረኝና እኔ ልስጥህ፣ ከዚህ ግን ልውጣ። ደሞ ልጄ እኮ እስካሁን እየተጨነቀ ይሆናል። በጣም ነው የጨነቀኝ ብሎም ነግሮት ነበር። እሱ እንኳን አክሴፕት ሊያደረግ አልፈለገም ነበር። ዳኔ ሲመጣ ግን በሀሳቡ ተስማምቷል ማለት ነው። አጋቹ እና አጋቹና ዳኔ አውርተው አባባን ይዞ ዳኔ ወደ ቤት የመጣው ገንዘብ ስለሰጠ ነው። አያችሁ፣ ቲና እንግዲህ ያቀደችው እቅድ ውሃ በልቶታል ጋይስ። ቲና ያቀደችው ያለመችው በህልሟ የአባባን ንብረት ገንዘብ ሙሉ ለሙሉ ማለትም ቤቱን እንደገና ደግሞ ድርጅቱን ያለውን በአካውንት በሙሉ ነበር የተመኘችው። ባዶ ሆኖባታል ማለት ነው። ቲና እንግዲህ ያለመችው ያቀደችው ያሰበችው በሙሉ ቅዠት ሆኖባታል። እናምቲና ካሊብም አባባ ማንም ሳያውቅ ማለትም አባባን ያገተችው ማንም ሳይሰማ ማንም ሳያውቅ እንደሆነው ሁላ ገንዘቡንም ልትወሰድ አስባ የነበረው ማንም ሳያውቅ ማንም ሳይሰማ ነበረ። ነገር ግን አልተሳካላትም ከሽፎባታል ማለት ነው። እንግዲህ የከሸፈበት ምክንያትም ዳኒ ስለደረሰ ነው ማለት ነው። የእሷ እቅድና የሷ አላማ ግን ወረቀት አስመጥታ አስፈርማ በመጀመሪያ ሙሉውን ለራሷ ብቻ ተመኝታ ነበረ። ይሄ እንደማይሆን ሲገባት ደግሞ ችግር የለውም በቃ በካሊብ ይሁን በማለት ለካሊብ እንዲሆንም ወረቀት አስመጥታ ስታስፈርም አሁንም አልተሳካላትም። አሁንም ድጋሜ ከሽፎባታል ማለት ነው። የከሸፈውም እንግዲህ እንዴት ነው? ገንዘቡ እንደዚህ በዶላር በምንዛሬ የአባባን ንብረት ልትወስድ የነበረውን ያከሸፈባት ወደዋለሁ አፈቅረዋለሁ ብላ የምታስበው ከባሏ በላይም ወዳው እንግዲህ ከባሏ በላይ ማለት ነው ወዳው ነው እንግዲህ ባሌ ይሆነኛል፣ የነገ ባሌ ይሆነኛል፣ የነገ የትዳር አጋሬ ይሆናል፣ አፈቅረዋለሁ ወደዋለሁ ያለችው ዳኒ ነው ጉድ የሰራት ማለት ነው። ዳኒ እንግዲህ ጉድ ሰርቷታል። ማንን ቲናን ማለ ለዛም ነው እሷ እንዴት ጭራሹን ጭራሽ ዳኒ፣ እኔ እኮ ካሊብ ቢከተለኝ ካሊብ ይህንን ነገር ቢያደርግ አባቱ ነው እንዴት ዳኒ ስለነገርጉት እኔ እኮ የነገርኩት ለሱ ስላመንኩት ነው ስለወደድኩት ነው ትላለች፣ ማለት ነው እኔ እኮ ያጠፋው ሲጀመር፣ ምንም ያልበደለኝ ምንም ያላደረገኝ ካሌ ብንትቼ እሱ ጋር ስለጠፍ ነው የቀረው ነገሩ ብላለች። በነገራችን ላይ አሁን ማስተዋል እየጀመረች ዳ ነበረ እሱ ምንድነው፣ መጠጥ ትታለች ብን ከዳኒ ጋር ራሱ መጠጣት አትፈልግም። ከጠጣችም ደግሞ ትንት የነገር ቀምሳ በቃ ነው የምትለው ለምን እንዴት ግን እንዴት ተለወጥሽ እንዴት ምናም ሲላት ህይወት አስተማረኛለች ህይወት አስተምሯታል ኦፍኮርስ ግን ደግሞ ገንዘብ ሁሉ ነገር ሊሆን አይችልም ጋይስ ገንዘብ ሁሉ ነገር የሁሉ ነገር ምንጭ ገንዘብ ከሆነ ከባድ ነው የሚሆነው እና እንግዲህ ቲና የገጠማት ግን ገንዘብ በመውደዷ የምትወደውን ሰውም አጥታለች እሷ የምትወደው ዳኒንም አጣች እሱ የሚወዳት ካሊብንም አጣች አያችሁ ገንዘብና ገንዘብን ታርጌት ስናደርግ ከሰው ይልቅ ገንዘብን ስናስቀድም የምንወዳቸውንም የሚወዱንንም እናጣለን። አሁን ላይ በብዙ ነገር ነው የከሰረችው። ባይዘወይ ለዛም ነው የጨለለችው። እንግዲህ አንደኛ የሚወዳት ካሊብን ከስራለች፣ ሁለተኛ የምትወደው ዳኒን ከስራለች፣ ሶስተኛ ደግሞ የምትወደውና የምታፈቅረው ገንዘብዬንም ከስራለች። ዲስሚንስ አራት መቶ ሺህ ብሩን እ አባባን ለማሳገት ብላ አራት መቶ ሀምሳ ሺህ ብር በመክፈል ባዶ እጇን ቀርታለች ማለት ነው። እንደዚህ ባዶ እጅ ከመቅረት ይሰውረን በእውነቱ። እና ሰውን ወዳድ ሰውን አፍቃሪ ለሰው ደግሞ መኖር፣ እውነት ለሰው መኖር እኮ ያስደስታል። በእውነቱ ግን ለሰው መኖር በቃ የሰው የደስታ ምንጭ መሆን እዚጋ እዚጋ ቴና ግን በፍጹም እንደዛ ሁና ማታቅም መሆኑም አትፈልግም። በእድሜዋ አሁን ላይ በተለይ ካገባች በል ካገባች በፊት እንኳን አናቃትም ለካ እና ካገባች በኋላ እኛ ምናቃት እዚጋ ነውና ትሁትን እንዳበገነቻት እንዳናደደቻት ነው። ሁለተኛ ደግሞ ካሌብንም በቃ ጨርቁን አስጥላል። ታሳብደው ትንሽ ነበር የቀራትኝ። አሁን ቀድማ ሰው አበደች ነው አረፈችው እንግዲህ አባባ ወደ ቤታቸው በመምጣታቸው ደስ ያላችሁ ላይክ ሰብስክራይብ አድርጉ። ላይክ ደግሞ የለም እና ላይክ አድርጉ ይምር ላይክ ሰብስክራይብ አድርጉ። ቤተሰብ ያልሆናችሁ የደውሏን ምልክት በመጫን ቤተሰቡን ቀጣዩን በቀጣይ ክፍል ይዤላችሁ እመጣለሁ። ይህን የመሰለ ልባን ጠልጣይ ድራማ ደግሞ እየተመለከታችሁ ማለት ነው። ቀጣዩን ይዤላችሁ መመጣ ይሆናል። ቤተሰቦች፣ ይህ ሰላማችሁ ይብዛልኝ በያላችሁበት ለሀገራችን ለኢትዮጵያ ሰላም ፍቅር፣ አንድነቱን ያውርድልን። ደህና ቆዩልኝ ተወዳጆች።